የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ ሁለት። ላይክ በማድረግ ጀምሩት። ከሌዌ ወገን አንድ ሰው ሂዶ የሌዌን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካም እንደሆነ ባየች ጊዜ ሦስት ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ፣ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው፤ ሕፃኑንም አኖረችበት በወንዝ ዳር ባለ በቄጠማ ውስጥ አስቀመጠችው። እኅቱም የሚያድርበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች፤ ደንገጥሮቿም በወንዝ ዳር ይሄዱ ነበር፤ ሳጥኑንም በቄጠማ ውስጥ አየች፥ ደንገጥሯንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች፥ እነሆ ሕፃኑ ያለቅስ ነበር፤ አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እኅቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን? አለቻት። የፈርዖን ልጅም ሂጂ አለቻት፤ ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህ ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖን ልጅ ዘንድ አመጣችው፣ ለእርሷም ልጅ ሆነላት። እኔ ከውኃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። በዚያ ወራት እንዲህ ሆነ፤ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሥራቸውንም መከራ ተመለከተ፤ የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ወዲህና ወዲያም ተመለከተ፣ ማንንም አላየም፣ ግብፃዊውንም ገደለ፣ በአሸዋም ውስጥ ሸሸገው። በሁለተኛው ቀን ወጣ፣ ሁለቱም የዕብራውያን ሰዎች ሲጣሉ አየ፤ በዳዩንም፦ ለምን ባልንጀራህን ትመታዋለህ? አለው። ያም፦ በእኛ ላይ ለአንተ አለቃ ወይስ ዳኛ ማን አደረገህ? ወይስ ግብፃዊውን እንደገደልኸው ልትገድለኝ ትሻለህን? አለው። ሙሴም፦ በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህንን ነገር ሰማ በሰማ ጊዜ ሙሴ ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ምድር ተቀመጠ፤ በውሃ ጎድጓዳ አጠገብ አረፈ። ለምድያምም ካህን ሰባት ሴት ልጆች ነበሩት፤ እነርሱም መጥተው ውሃ ቀዱ፣ የአባታቸውን በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፏቸው፤ ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤል በመጡ ጊዜ ስለ ምን ዛሬ ፈጥናችሁ መጣችሁ? አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንም አጠጣ አሉት። ልጆቹንም እርሱ ወደየት ነው? ለምንስ ያንን ሰው ተዋችሁት? ጥሩት እንጀራ ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲጳራን ለሙሴ ሚስት ትሆነው ዘንድ ሰጠው። ወንድ ልጅም ወለደች፤ በሌላ ምድር መጻተኛ ነኝ ሲል ስሙንም ጌርሳም ብሎ ጠራው። ከዚያም ከብዙ ቀን በኋላ እንዲህ ሆነ፤ የግብፅ ንጉስ ሞተ፥ የእስራኤል ልጆችም ከባርነት የተነሳ አለቀሱ፥ ጮሁም፥ ስለ ባርነታቸውም ጮሆት ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ፥ እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ፥ እግዚአብሔርም በእነርሱ ያለውን ነገር ሁሉ አወቀ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ ድረስ